የአስራአምስት አስራአምስት አመት ልጅ ማግባት ይችላሉ ከፈለግኩ እኔ አረግቻለሁ ገና ትንንሽ አስራአምስት አስራአምስት እድሜያቸው አሁንም ደግሞ ያዘጋጇትን እዚህ ናቸው እየተባለ ነው ለምን እንደመጡ እና ለምን እንደሚከተሉኝ አ በዛ እንደ ሰላም ማጌጥበት ሲስተም ማገኝበት መንገድ ፓስፖርት ንንች መገናኘት ፈልገው ነው በድጋሚ እንግዲህ የመላይ ሰላምን አስደነገጣት። ሰይድ በር ተንኳኩቶ ስከፍት ሰይድ ነው ያልጠበቀችው። አሰላም አሌይኩም አራምትላይ በረካቱ። እንደውም ሌላ እምነት ተከታይ ሰላም፣ እንዴት ናቸው? የምወዳችሁ ማከብራችሁ ስለምታበረታቱኝ ጀዛ ክላ ከይር ጀዛ። ሰይድ እንግዲህ የመን ገብታል። እነሱ መያና ሰላም ተከትለውት የመን ከች ብለዋል። ሰይድ እንግዲህ ያው ሰይድ እንግዲህ ያው እዛ የመን ላይ በደንብ ስለ ሰውንም ያቃል። ሰውም ሾካካ ነው። ለሰይድ ነግረውት ያሉበት ቦታ ሂዶ አሳይቶት ደግሞ በሩ ሲንኳኳ እኔ አንዳንድ ጊዜ ፕራንክ ነው። እኔ አልገባኝም ስ ይሄም ቪዲዮ በደንብ አድርጋችሁ ቆይ አሁን እንደው ሰላም በሩ ሲንኳኳ ማን ነው ያለች፣ እሷ ናት። ከዛ ሰላም አለች ይ ብሎ ሲጠይቅ አሁን ያለች። ቆይ አሁን እሷ የሰይድን ድምጽ አታ ነው፣ የሰይድን ድምጽ አታ ነው። አሁን እሷ በድንገት የከፈተችው ወላኛ ላይ እየተጫወቱ ነው። እንደኔ ግር ብሏቸዋል። እኔ አልገባኝም። እና ሱመያ ደግሞ በዚህ በኩል አልፈልገውም እሱ የልጆች አባት ብቻ ነው እኔ ሮዛ እንዳትጎዳ ብዬ ነው ሮዛን እንዳይጎዳ ብሎ ብዬ ነው ነው ያለችው እኛ ምንም አልገባንም እነው ግራ አታጋቡን ግራ ተጋብታችሁ ማለት ነው ግራ አታጋቡን ወይ ኑ ወይ ቅሩ ወይ ቅሩ እኛም እኮ ተጨነቁ እውነቱን እኮ ነው የምላችሁ ተጨነቅን እኮ እኛም ዛሬ ታረቁ ነገ ታረቁ እንላለን በዚህ በኩል እሷ ሰይድ ምንጊዜም በሩ ክፍት ነው ሱመያን ለመቀበል እኔ ሱመያ ዳር ዳር የምትሄድበት ምክንያቱ ለነገሩ ሽቃለ ተመችታችሁ ነው። እኛ እንጃጃል እንጂ ከእናንተ ጋር እንጂ እናንተ እኮ ቢዝነስ ነው፣ ሽጥ ስራ ነው። ሰው ለስራ ብሎ አደል እንደ አረብ ሀገር መጥቶ የአረብ ሀገር ዳይፐርና ሽንትቤት እያጠበ ገንዘብ ለማግኘት አለ። እንደዚህ እየተመጻደቃችሁ አንም ወኝ ቦ እንደው ንንቃ እንጂና ለማንኛውም እንግዲህ ፓስፖርት ሽን መልስልሻለሁ። ሰይድ እኔ አዲስ ፓስፖርት አውጥቻለሁ፣ አልፈልግም እና አንተ በጉልበት ስለተቀበልከኝ በጉልበት ነው መቀበል የምፈልገው ተበቅየክ ነው እንደ ዋዛ አለቅክም ብለዋለች አንተ ሰይጣን ነው ያለችው አሁን እንደ ይህን የመሰለ ሰውዬ ምኑ ነው ሰይጣን የሚመስለው እስቲ ይህን የመሰለ ሰውዬ እስቲ ሰይጣን ይመስላል ሰይጣን አላወቅሽውም ሰይጣንን አላየሽውም እንጂ እና ሰይድ እንኳን ሰይጣን የሚባል ሰው አይደለም። እና የእሱ ነገር አንዳንድ ጊዜ እኔ እንጃ ከየት በኩል የማይጠበቅበት ቦታ ነው አነፍንፎ ሂዶ የሚያገኘው ማለት ነው። እና አንቺም ሰላምም፣ ማናት ሃዋም አስታርቋቸው። ይሄ ልጅ ወስኖ አሁን አልቋል እያለ ሁሉ ጊዜ አልቋል አገባን ሁሉ ነገር አልቋል እያለ እንትን ስለሆነ ብዙውን ጊዜ የሚናገር ሰው አንድ ቀን የተገብረዋል እና እናንተ ተሰብስባችሁ አስታርቋቸው። እነዚህ ይዞች አንቺም ሰላም በዚህ እድሜሽ እየሮጥሽ ወደዛ እየሮጥሽ ወደዚህ እየሮሽ አንደኛ አያምርም፣ በጣም ነው የሚያስጠላው ማለት ነው። ባለትዳር መሀል ገብቶ እዛም ማሸከክ፣ እዚህ ማሸከክ። ከሱመያ ጎንም ቁሚ፣ ከሰይድም ጎን ቁሚ። በሰአቱ ሁሉ ነገር አልፏል። ጉዳ አንድ ሰሞን ነው፣ ወረትም አንድ ሰሞን ነው እና አለቀ። በዛን ሰአቱ ከጎኑ አሁን ይሻል። አሁን ደግሞ እስቲ አንቺ ታሪክ ስሪ እስቲ አሁን አስታርቂያቸው እድሉን አለሽ ቂምን መበቀልን ትተሽው፣ እስቲ ሰላም አውርደሽ። እነዚህ እውነት ሱመያን የምትወጃት ከሆነ ሱመያም ይሄው ጭራዋን ቆልፋ ሀገር ለሀገር የምትሮጠው ሰይድም ስለምትወደው፣ አንደኛ ልጆቿን እንኳ መዋለ ህጻናት አስገብታ ወይ ልጆቿን መድረሳ ቁርአን እንዲቀሩ አስገብታ፣ ልጆቹ ምንም እልም እያገኙ አይደለም። ልጆቹ ከእሷ ጋር ሀገር ላገር ነው የሚዞሩት። እንደናት እሷ ለልጆቹ ቁጭ ብላ እንትን እያለች አይደለም። ወይንም እነዚህ ሰዎች ወይ ተለያይተው ሰላማችንን እናገኝ እኛም፣ ወይንም ደግሞ ተታርቀው ሰውም ሰላም ያገኝ። ለምን እኛ ሁል ጊዜ የእናንተን ወንጀል የእናንተን ስጋ እየበላን አንኖር? እኛ ምን እንስራ? ግዴታ የእናንተን ስጋ መብላት አለብን? ለእኛም እዘኑልን እንጂ ቀልዳላቸው። እንደ አንዳንዴ እኮ ሌባ ለሌባ ያዝናል ይባላል። እና ታረቁና ገላግሉን። ሰይድም ከሆነ በሬ ክፍት ነው። አሁን በፊት እንግዲህ እኛም ሱመያ ሰይድ ጥፋተኛ ነው ተብሎ ሁሉም ሰው ሰይድ ላይ ድንጋይ ወረወረ፣ ከሱመያ ጎን ነው የቆመው። አሁን ደግሞ ሰይድ ዋጋ የሚከፈለውን ጥግ ድረስ ዋጋ ከፈለ። ማሻላ ተባረከላ። ማንም ወንድ እንደዛ አደረግም። ግን ከዛ በኋላ ደግሞ ተራዋን ደግሞ እሷ መሮጥ ጀመረች። እሽ ምን እናድርጋችሁ፣ እሽኛ አስጣላችሁን። አሁን እስኮ ማርሲ በዛም ይመራል እኮ አንዳንድ ጊዜ እኮ ሰውም ይሰለቻል። እውነቴን ነው የምላቸው በዚህ በምትሯሯጡበት ሰዓት ይሄኔ አንድ ልጅ ወልዳቸዋል። እና ጊዜ ሽን ተጠቃሚ ሱመዬ ሀቢቢ ወንድ ልጅ እሱ ተመልከች። የአስራአምስት ዓመት የአስራስድስት ዓመት አገባለሁ እያለንም ያገባል። ወላሂ ያገባል፣ ያለምንም ጥርጥር፣ ያለምንም ሾካክነት፣ ያለምንም ማሽቃበጥ ያገባል። ብር ካለ በሰማይ መንገድ አለ አለ። ሰው የሰማንያ የሰማንያ ዓመት የዘጠና ዓመት ጥርሱ ያለቀ የጃጀ ፈረንጅ ላይ ሴት ለብር ብላ እየገባች አይደል እንዴ? ሰይድ እኮ የሚያምር ቆንጆ ነው። በቃ ግርማ ሞገሱ ያምራል፣ ጎበዝ ነው፣ ያገባል።